ጠፋ በራ ስንል የሆነ ነገራችን ቆረስ ቆረስ ቆረስ እያለ እንደሆነ እንዳትረሱ ጀመረች ይላሉ። የሆነ ነገራችን መስ ወጣ ገባ ወጣ ገባ፣ አንድ ቀን ሶስት ቀን አራት ቀን አምስት ቀን ሲጨመር አስቡት። የሆነች ነገር ጡቶች ያላበጡን ጋይስ፣ አላደጉባችሁም? ተለቅለቃ ላሉ ተሰርቷል። ጋይስ፣ በአራት ቀኑ ሰርተን የመጣ ነው። አላደገባችሁም? ምን ፎቶ ታነሱኛላችሁ? ስክሪኑ ሞልቶ አላደገ አላደገም፣ አልጨመረም ጠርጥር ይገኛል። ከገንፎ ስንጥር ጠርጥሩ፣ ማሮቼ፣ ጠርጥሩ፣ ጠርጥሩ ብያቸዋለሁ። ምን ነው ምን ነው? አልወደድኩትም። ሜምፍታ በራሴ እንደዚሁ በሆነስ ምን አገባኝ? ባላደር እንዴ ባይደረገስ? አልጨመረም? ጨምሯል? አልጨመረም? ጨምሯል? ተናገሩ። አልጨመረም? ልጅ የታቀፍኩ አይመስልም? ኬኳን ያቀፍኳት አይመስልም? ጋይስ አትዋሹም። ኬኳን ያቀፍኳት አይመስልም

እንደማትሆኑት ነገር የለም። እንደው የኔን ስታይልማ አንዳንዶቻችሁ ራሴ ነኝ እንዴ እያልኩኝ ራሴ ነኝ እንዴ፣ በቀዩዋ ዙር እንዴ ቤታ፣ በጥቁሯ እንዴ ቤታ፣ በጸይሟ። በቃ ራሴን ኮፒ እያደረጋችሁ ይመስለኛል። ስለሌለው ይሄ ማህበረሰብ ስለደበረው ቤታዬንን ተካ ነው ሁኔታው። እንደዛ ነው እንዳይደብረ ይሄ ማህበረሰብ፣ ወሬ ጠፍቷል። ስለዛ ቤታዬን እየሆንን እንዳይከፋቸው የቤታ ብላች ልጆች ብላችሁ በእርግጠኝነት መሆን አለበት። በእርግጠኝነት እንዲህ ግማሾቹማ መቼ ዕለት ቆሜ ፎቶ የተነሳሁትን ሁሉ ቆመው ፎቶ ሲነሱ ነበር። የእኔ ፍቅር ቆመው ራሱ ፎቶ ሲነሱ ነበረ። አረ ተነቁላለው፣ ተረጋጉ። ቆይ ምን ጉድ ነው? የህዝብ ማህበረሰብ ታማችኋል። ወገ ወገን ቆይ ተረጋጉ። ይኸው አዘጋጅቼ የላችኋለሁ። ልትበሉ ነው እንዴ? ቆይ ተረጋጉ። ሰላም እንባባል እንዴ፣ እናውራ። ቆይ እስኪ ሁለት ደቂቃ እናውራለን፣ ወደ ጥንቆላችን እንሄዳለን እንዴ ጥንቆላ ደግሞ እንዳትሉትኝ። ሁ አንዳንድ እኮ ምቀኛሉ። እንዴ የኦርቶዶክስ ማህበረሰብ ዝመት ጥንቆላ ተጀምሯል ስለሚሉ ጥንቆላ አንልም። የወደፊት የፊውቸራችሁን እጣ ፈንታ ፍቅር፣ ደህና ናችሁ? እስኪ ደህና ነሽ በሉኝ፣ ደህና ነሽ በሉኝ። ቤታዬ፣ ፍቅሬ፣ ማሬ፣ ወዴ፣ አንጀቴ፣ ኩላልቴ፣ ቂጤ፣ ጡቴ፣ ሙሙ፣ ሁላችሁም ጥሩ። እስኪ ጋይስ እንዴናችሁ? እንዴ እንዴ እንዴ፣ በኢየሱስ ክርስቶስ አራት ቀን ብጠፋኩ ተጨነቁ እኮ ነብሳቸው። እንዴናችሁ? ፊንገር እየመጥቼልሻለሁ። በአራት ቀን ውስጥም ብጠፋ እኔማ እህል መለሊት ወንኩባት እኮ እህል መለሊት ባልኖርም፣ ታሚኛለሽ። ምን አለ ተጠባብቀን ብንታማ? ምን አለ ተጠባብቀን አብረን ብንሸቅል? ምን አይነክፉ ሴት ነሽ። ሳትጠብቂ በሌለውበት ጥቃት ታደርሽብኛለሽ። መከላከያ በሌለበት ጠብቀሽ አራት ቀኗን መጥፋቴን ስታይ ጥቃት ጀመርሽ። ገርቦኝ ገርቦኝ፣ ቪዲዮን ሳየው ሰው ተጠባብቆ አይሰዳደብም፣ ሰው ተጠባብቆ አይነቋቁርም። ለብቻሽ እኔን የምታሚኝ ማና አባይ ስለሆንች ነው። ተመቶልሻል፣ ነገገባልሻለሁ ቋ

በሌለውበት በጣራ በቃችሁ በቃችሁ። ቴንኪ ቴንኪ ደግሞ እችንም ማይታ ደግሞ ሆ ሰሞኑን ስራ ቀስቅሶብኛል በለ እችንም እችንም ማይታ ደግሞ ጠዋት እና ማታ ላይቭ ላይ እንዳትሰነቀር። ፊንገርዬ ጥቃት ደርሶብኛል። አንዳንዶቻችሁ አላየዋችሁም ወይ? በጣም ተነፋፍቀናል። አንዳንዶቻችሁ ግን ይሄ ሁሉ ጥቃት ሲደርስብኝ ባራት ቀምስ ተው የሚል መንግስት ህግ አስከባሪም ደንብም የለ አንድ ደንብም የለ። ምን ተባልኩኝ?

ጥብሴ ነሽ መጥቻለሁ። ነገ ቀን ሙሉ ስላንቺ ነው የማወራው። አትነካኪም ብያለሁ። ተይ፣ ማን ናቸው እነዚህ ጎረምሶች? ማን ናቸው? ሀበሾች ናቸው? ቆይ፣ ወይኔ አምላኬ። ማነ ምንድን ነው? ዴት ነው? ማናችሁ? ቆይ፣ ድምጻቸው ይኔ ነው ይሴ። እነሱ ሰላም፣ ቤት ወይ፣ እንዴ ነች? ደህና ነኝ። እንዴት ነ አለሁልሽ አንቺ ነሽ እንዴ? ገራ አይደለው እውነትህን ነው አንቺ ነሽ ያስብላል እኮ አራት ቀን ብጠፋ የኔን ቦታ አራት ቦታ ተከፋፍለው ተክተው እጥ እውነትህን እኮ ነኝ እኔ ጌታ አንቺ ነሽ አለኝ። ቆይ የሚስት ላምጣል እንዳንተ አይነት ጥሩ ሰው ደግሞ ተገኝቶ ነው እንደዚች ምድር ላይ ፍቅሮች አብራችሁ ነው ወራ ደግሞ እንትን አለባት አብራችሁ ተጋቡ፣ ተጋቡ፣ ተጋቡ ተጋቡ ተጋቡ እንዴ አራቀን። እኔ ጌታ እውነቱን እኮ ነው፣ አንቺ ነሽ አለ። ደነገጣ ደነገጣ አራቀን መጠፋበት በጥቁሯ ቤታን አየ፣ በቀዩ ቤታን አየ፣ በጸይሟ አየ። ምን ይሁን ታዲያ ሄድ። ልጅ እውነቱን እኮ ነው ሰሞኑን እኮ እኔን ለመተካት እኮ ቦታ ሲጋጋጡ እያየሁ ነበር እ አንዳንዶቹማ አበባ ሁሉ ይዘው ፎቶ ሲነሱ ነበረ። እኔ መቼ ለቅጣት በቀጣ እሷን ኮፒ ሲያደርጉ ነበር። እኛ የት እንሂድላቸው እንዴ? ፔጄ ላይ እኮ ነው ያሉትኝ። ስለሷ ስማናነሳ የሚላለው ፔጅ ላይ አሁን ፊንገር ፔጅ ላይ ነበረ። ማናት እቺ ቡድ ማና ቱቱ ቡቱቱ ይ ቱቱ ደግሞ እንደ የመልክሽ ክፋት እንደዛው መልክሽ እንኳን እንደዛ አስቀያሚ ሆነች። ደግሞ እኔን ታምኛት ቪዲዮ ሰራች። እንው እንደው ሼም እንኳን አይዝሽም። እንደው ቀስ ብለሽ ተረጋግተሽ አንቺ ጎመን ጎመን በበላሽ ካካ ብለ አንቺ የምትመስይ ሴትዮ ጎመን አንቺ ነው የሚመስለው፣ ካካ ብለው ምን ነው ቱቱ የወጣውን ጥርስሽን በቦቅስ አድቅቄ ልጣለው ወይስ ወደ ውስጥ ላስገባው? ምን አባሽ ላርግሽ ቱቱ? ምን አባሽ ላርግሽ? አንቺ የራስ ቂቤ ወጣ አርግሽ ምሰሪ ሴትዮ ምን አባሽ ላርግሽ? እንደው የሐሜትሽ ብዛት ምን አለ? ከላይብ ስትወጣ ጠብቀሽ ወይም የሚዩት አርጊ ብለሽ አታምኝም። ከላይብ ሳትወጣ ሴትዮ ጨፈረች። ለዚህ አይደል እንዴ ጨፈረችው? እየተቆራረጠችው አንቺ ወስፌ፣ አንቺ ሲባጎ ውጭ ቃል የተሰቀለ ሰንደል የምትመስል ሴትዮ እንዲያው ስለኒ ስታው እንዲያው ትንቶ አታፍኝ። ያችስ የቀይ አምላክ አምልጧታል ጥቁር ብትሆ መዳን ያለም ይወቅላት የቀይ አምላክ አመለጣት። አንቺ የምንጉድ የምንጉድ ነሽ። ረ በቃችሁ መወገን፣ በቃችሁ። ቆይ እንሳሳማለን በኋላ እንዲሁ ሀሜቱ አመታቸኋል። እ ማስቶሪ ሊያርገር ነገ በደንብ ሄድበት ወደ ጥንቆላ ሄጄ ከእናንተ ጋጫወታለሁ ዝናናለሁ፣ አስገባቸዋለሁ ምናምናም። ከዛ በተረፈ ግን ፊንገር ታይ ስትባያል ሰማ ብለሻል። ነገ ጭንሽ ስር ገብቼ ዳቦች ስር ቁንጥ ታረግሻለሁ፣ ይበርድሻል። ለነገሩ ምን ዳቦ አለሽ? እናት እየሸንቁረሽ ፈንግረሽ እንዴ እናት የምን አለሽ? እኔ ማ ጨለንጅ ስር ገብቼ ቆነጥጣለሁ ብል አጥንት ነው የማገኘው። ቆንጥጠ ጥሬ ድንሽ ነው የማገኘው። ቆነጥጣለሁ ብል ስጋ ከና አጥንቱ ነው የማገኘው። ምን ሁሉ ቆንጥጠው እናትዬ፣ ነገ ይድብሻለሁ አትነካኬም ብያሉ። አራት ቀን የለው እኔ አሁን የለው። ጋይስ እንደው ተመልከቱ አሁን፣ ቤታ ጨጫቃ ነገረኛ አትፈታ ይላሉ። አረን አራት ቀን የለው እኔ፣ ቁመት ላስጨምር ጡት ላሳድግ ቱርክ ነበርኩኝ ቱርክ ነበርኩ ጋይስ ገበብ ብደ የምታዩትን ጡቴ ላስጨምር ቱርክ ድረስ ለአራት ቀን ሄጄ ነበር። እምበአራት ቀን ውስጥ ማስቀመጣ ቃታቸው እነዚህ ሰዎች ምን አለ ብትታገሽ ተጠባብቀን ብንሰዳደብ ጥቃት ደርሶብኛል፣ በሌለውበት ተከላካይ አጥቂ ምናምን ባሌለበት ጥቃት ደርሶብኛል። ጋይስ ጥቃቱን የማይመልስ ልጅ አይወለድ ይላል። የወንድ ልጅ ወንድ ወልዶ እንዲያሳደገኝ የመርስ ምትሽን ቀጭ ቀጭ ነጭ አርጌ ይድብሻለሁ እኔ እንደሆነ አየሻለን። ልዩነታችን ተመልከቺ። እኔ አራበኝም አልቸገረኝም። ዩቲብ ላይሁን በአራት ቀን አንዴ አራት አምስት ቀን ብቻ ላቅም አራበኝም። አንቺ ስለራበሽ የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ። ይሃ ንኪ መሲ። የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ። የሆነ እኔ ምንም ምክንያው ቢዘጋብኝ ማምላክን ምንም አይመስለኝ፣ ብርቅ ያደለም። ቢዘጋ ይህ ሌሎችም ይዘጋል ምናምን። ነገ ሄድብሻለሁ። ጨርሻለሁኝ፣ ለዛሬ ተዘግቷል። ነገ ጠዋት በጠዋት ለማኝ ካካ ሳይል በጠዋት ተነስቼ አንቺ ላይ ነው የምሄደው። ዳቦ ጋጋሪ ራሱ ሊጡን ሳያቦካ አንቺ ላይ ነው የማቦካው ነገሩ ጠብቂ። በአሽሙር ነው አረ የምትናገረው። እኔ ደግሞ አንድ ቀን ሙሉ ሄድብሻለሁ ሲከፋኝ ሲከፋኝ፣ እየመጣው ሶስት ቀን አረጓለሁ ሲርበኝ ሲርበኝ ስምንት ቀን ሲቸግረኝ አስራ ሁለት ቀን እያለ ይሄድብሻለሁ። ማናባሽ ንክኛለሽ። በሌለውበት ኖሬ እንኳን ቢሆን ባላጊ አልፋላፍ ነበረ። ሰው ጸበደላላ አትመጣም እምህጣለው እንጂ። የታባሽ ሜጃለሽ? ቲክቶኩን ቆርቁሬ ቆስቆሾ የታባሽ ሜጃለሽ እንዴ! ስድስት ዓመት ሙሉ ቀልድ ነው እንዲ? አንድ ልጅ ተረግዞ ተጨቅጭቆ ተሸንቆሮ ተነፋፍቶ የሚወለድበት የሚያድግበት ጎድሜ ነው ስድስት ዓመት ማለት። ወንድ ልጅ ታገኛለች፣ አንድ ዓመት ትተዋውቂያለች፣ በሁለተኛው ዓመት ትሻጉረች፣ በሶስተኛው ዓመት ትዋለጃለች። ስድስት ዓመት ሙሉ ቲክቶክ ላይ አሳልፍ ያለው ማናባጭ ስለሆች ነው የምታባረሪኝ። መጥቻ ሌት የሚሄጃ የለንም መንቀሳቀሻ የላችሁም አናርግም። ተቴ ቅርብኝ አርጌ ትላላችሁ፣ አታርጌ ትላላችሁ፣ ምን አይነት ላርግ?

ግን ኢትስ ኦኬ ጸጉር ምንድነው የተባለ ጸጉር አይቀያይሩም። አሜሪካ ያሉ እኛ እኮ በሆስቴል ስቆ አይደለም። ሆስቴሎችን ፕሊስ አምጭልኝ ይሄን ከፍልሻለሁ እየተባልን የልጆቻችን ጉሮሩ እየዘጋን አይደለም። በድግ ብለን በአምስት ደቂቃ ውስጥ ነው ገዝተን እንመጣው። አመሰግናለሁ። ቃሉ ያሰማልኝ። ዳይ ገስት ልክፈትላችሁ። አይ አርጊ፣ አታርጊ፣ አታርጉ፣ አትወሉ። መጫወቻ አታድርጉኝ እንዴ ምን ነው መጫወቻችሁ አረጋችሁኝ። በዱሺ ውድ ተመልካቾቻችን በ ነጥቻለሁ። በጣም ነው የነጣሁት። ይቅርብኝ፣ አልፈልግም። ነጭ አደረገኝ። ውይ በድንግልስም ነጭ አደረገኝ። ፊቱ የሚሰፋው እሱ ይሻለኛል፣ እንዳውም እሱን ገላግሎኝ፣ ገላግሎኝ አይደል? እንደ እናቴ የምን አጨናነቀኝ ገላጊ ይሄ አይሻለኝ እንዴ? ምን አጨናነቀኝ። እኔ ነጣው ከሰው ወፈርኩ ከምል ውድ ተመልካቾቻችን፣ በጉጉት ስጠብቁት የነበረው እንቅልፍ ነስታችን ከባሌ ጋር ግንኙነት ማድረግ እስኪያቅተኝ ድረስ ቤታዬ ጥንቆላ፣ ቤታዬ ጥንቆላ፣ በሄድኩበት በተቀመጥኩ በቁጥር ግንኙነት ካረኩኝ ስንት ዓመቴ። በእናንተ የተነሳ ጭቅጭቃችሁን ዝንዛችሁ፣ በዛ ላይ ደግሞ ጥንቆላ ላይ ላይ የጨመራችሁት ስንት ነገር እንዴ! ተከመረ እኮ አናቴ ላይ፣ አናቴ ላይ ተከመረ። ናስቡትኝ የእናንተን ጭንቀት አለ። ስፌት አለብኝ፣ አብሮ ስፌቱን ልትቀዱት ነው? ጨጓራዬን አቃጥላችሁ። ተረጋጉ፣ ተረጋጉ፣ ትገባላችሁ። ኖ የሚባል ነገር የለም። ኖ የሚባል የለም። ስለዛ ውድ ተመልካቾቻችን፣ ገስት አስገባችኋለሁ። ገስት ስትገቡ ቀጥታ የምጠይቃችሁ ምን? ሰላም፣ ጤና ይስጥልኝ። ቤታዬ አለቀ። ሰላም ነኝ። ሰላም ባልሆን እዚህ ቲክቶክ ላይ አልመጣም ነበር። ሰላም ባልሆን እንዲህ ተኳኩዬ አልመጣም ነበረ፣ አልመጣም ነበር። አዎ፣ ጡት ማሴጅ ረስቻለሁ። አላበድኩም አላበድኩም። ጡት ማሴጅ ስለረሳሁ በድንገት ደንግጣ ነው የመጣችሁ እንዳትሉ፣ አላበድኩም፣ ጤነኛ ነኝ። ሙቀት ነው። አለቀ። ጡት ማሴጅ ያለበስኩ ለዛ እንጂ አብጬ አይደለም። አንደኛ፣ ሁለተኛ ስትመጡ ቤታዬ ሰላም አለቀ። ሶስተኛ ቤታዬ ደህና ነሽ አለቀ። አራተኛ ስትመጡ ሰላም ነው። አምስተኛ አማን ነው። ከሰላም ከዛ ወደ ጥያቄ ትሄዳለህ። ቤታዬ ምን ሆነሽ ነው የጠፋሽ? እኛ እኮ በጣም በናፍቆት በጉጉት ተጨንቀን ምን ሆነሽ ነው? ምንም አልተጨነክም። ያስጨነቀ ከባልክ ጭቅጭቅ የሚስትሽ ጭቅጭቅ ያስጨነቃችሁ፣ ያ ነው ባሎቻችሁ። ጠዋትና ማታ ጆሮ ላይ እንደ ዲስኮርስ ሲነዛነዝ የሚውል ባልሽ እሱን ያስጨነቀሽ። ይህንን የሚያክል ቦቴ ጫማ ወርሮ አናትሽን የሚፈነክትሽ እሱን ያስጨነቀሽ። ቤታዬ እኔ ስለጠፋሁ አልተጨነቅሽም። ለምን ይዋሻል? ሲ ወንዱም ብትሆን የሚስት ነጠላ እና ቫዝሊን ያስጠላል። ይህ ቫዝሊን ተቀብተህ በዛ ላይ ላስቲክ ኮሽኮሽ ላስቲክ እግሩ አይጠፋም። በላይ ላይ የአንተን ጃኬት ትደርባለች ጉድጉድ እያለች የልጃዎች ምሳቅ ዛል እሱን ያስጠላል። እኔ ስላል መጣሁ የጠላኸው ነገር የለም ቤታዬ ናፈቅሽን ቲቶ አስጠላኝ። ጭራል ጭራለ የስድስት ህፃናት ልጆች እኮ ቤት ውስጥ እየጮሁ እኮ ነው። ስድስት ህጻናት ቤት ውስጥ እየጮሁ አባ አባ ሚልቁ ወተት

ሲሆን ቤታ ቤታ ሀሜቱን ጓደኝነቱን ፍቅሩን ስድቡን አንድ ላይ ሀሜቷን ስትሆን አንድ ላይ እርዳታ ገንዘብ ስትሆን ቤታ ቤት። ይሄ ነው። ሁለት እግራችሁን ብሎ ስትፈልጉ እንደዛ አድርጎ ሰድቦኝ። እግዚአብሔር የኔ አምላክ እኔ ለሰው ክፉ አልመኝ። መቼ ስለሰው ብሩ ደግሞ እንዳያወጣኝ ለሰው ክፏ ልመኝ። አሞታል። ጥሩ ዜና እኮ ነው የነገራችሁኝ። ምን ነው በደንብ አላመመው? ምን ነው ቆየ ምነው ቆየ? ጋይስ ምነው ቆየ? እስካሁን ድረስ አይታመም? ለምን ቆየ? እንዴት ቆየ? ደፋሮች ሰይጣኔን እንዳታመጡትኝ። እህቴ ሳትቀር እንደዛ ሙልጭ አርጎ ዘቅዝቆ አንድ ፍሬ ልጅ አልተውም። ጋይስ ቪዲዮ እለቅላቸዋለሁ ፔጄ ላይ እህቴ አልቀረች አባቴ ፎቶ አልቀረ ሰቅሎ ውሻ የሚያጫውታቸው እያለ ሲሰድበኝ የነበረው አታፍሉትኝ በሽታ አታምጡትን። ያሁን ስም ሳልጠራት ስም ያነሳችሁት እናንተ ናችሁ ደፋሮች። እሺ እንደውም አሁን እንዳልከፍለው እንዳልከፍተው እዚኛው ስልኬ ላይ አለ። እንደዛ ሲያሰቃየኝ የነበረው ኦሮሞናት ምናት እያለ ቀን ከሌሊት ለእርዳታ ሲሆን አማራ ሆንኩኝ አይደል እሱ ልረዳ እዛው አብሮ ከፍለው ሲያሰድቡኝ የነበሩ ሰዎች ይርዱትኝ። ትቀልዳለህ እህቴን፣ ለእናንተማ ከይ ነው የምትሉት ምን ይመስላችኋል እህቴን አስራ ሶስት አመት የሆነች እህቴ ምንም ያላረግ ወንድሜ፣ አራት አመት ወንድሜ እንደዛ ጥርግርግ አድርጎ ሲሰድበው የት ነበራችሁ ቆሻሾ። ውሻ የሚጫወትባት ትላም አማራ አይደለች። ምን እያለ ያ ሁሉ ሲያሰቃየኝ የነበር ሲሳደብ ነበር። እኔ ቤታን የምረዳው እኔ ጥሩ እንኳን ቢያደርግልኝ እርዳታ አልረዳም። እኔ ቤት ጥሩ እንኳን ቢያደርግልኝ ደፋሮች። እስካሁን ድረስ ሴቭ አድርጌ አስቀምጠዋለሁ ያ ሁሉ ስድብ ህመሜን አመጣችሁ ብኝ ደሞ አሁን ደህና ነበርኩኝ ማፈሪያውላ እዚህ ጋር የምታዩት የእናንተ ሁሉ ስትሰድቡኝ የነበረ ሪከርድ ነው ማስቀመጥ ኦኬ ደሞ አያፍሩም ድፍረታቸው እኮ ደሞ አሁንም አሁን ከፍቼ ሚንን ቆሻሻ ቃሉን ማዳመጥ የማልፈልግ ወጋ ቢረሳሁን እንዲ ቤታዬ ሲሆን ዳታ ኤኒወይስ ጨርሻለሁ አራት ነጥብ የታለ ሰይጣኔ ተነስቶ የወዴት ጣልኩት ስክሪፕቶን እሺ አሁን ትገባላችሁ። አለቀ። ወደ ጥንቆላ ደስ ይላል።